የበሻሻው አብይና የሾላው ነቢይ መጨረሻም ለእውነት እንጂ በእውነት ላይ ምንም ለማድረግ አንችልምና ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 8 ላይ ያለውን ኃይለ ቃል ተውሰን በበሻሻው አብይና በሾላው ነቢይ ጉዳይ ጥቂት ልንላችሁ ወደድን። ውድ የገጽታ ሚዲያ አድማጭ ተመልካቾች ወደ ሚዲያው ተመልሰናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ያኔ ገና አፉን በታላቂቱ በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ላይ የጥላቻና ትፈርሳለች ስትፈርስ ተመለከትኩ እያለም በመረጃ የተናገረው ነቢይ የሀገሪቱን ጠቅላይ ሚኒስትር አቢይ አህመድን ማንም ከዙፋኑ አይነቀንቀውም በኃይል እጸልይለታለው ያለው ነቢይ ኢዩ ጩፋ ዛሬ አንዳች ነገር ገጥሞታል። ይህንን የተናገረውን ንግግር አድምጠን እንመለስ። ቤተ መንግስትን ጠጅ በጠጅ ጠላ በጠላ የሚያደርግ በነገሰበት ዘመን ሰላም ነው። ቤተ መንግስትን ጸሎት በጸሎት መጽሐፍ ቅዱስ በመጽሐፍ ቅዱስ የሚያደርግ መሪ በመጣበት ጊዜ ምን አናደደው? ምን አናደደው? የበሻሻው አብይና የሾላው ነቢይ በተራጫጫታ ይጠፋል ብሎ ማሰብ ተራቅጀት። እንግዲህ እንደሰማችሁት የሾላውን ነቢይ ነይ ባይ አፈጮሌ ከመድረኩ ላይ እየተናገረ ያለው ነገር በጣም የሚዘገንንና የሚያስቆጭ ነገር ነው። ምናልባትም ያኔ ገና መድረኩ በሙሉ በእጄ ነው በማለት አንዴ ከሙስሊሙ አንዴ ደግሞ ከኦርቶዶክሱ ሌላ ጊዜ ደግሞ ከሌላ ቤተ እምነት አማኞችን እያመጣ ሲዘባበት ጌታን ተቀበሉ እያለ ሲያሸሙር በተለይም ከአማራ ክልል የመጡም የኦርቶዶክስ ተከታዮችን ክብር በሚነካ መልኩም አንድ ጊዜ ጠንቋዮች ናቸው፣ ሰይጣን አምላኪዎች ናቸው ሲል ሌላ ጊዜ ደግሞ ሟርተኞች ናቸው፣ ድግምት ደጋሚዎች ወዘተ የመሳሰሉትን ቃላቶችን እየተጠቀመ ሲሳደብም ቆይቷል። ለዚህ ማስረጃም እነዚህን አይተን መመልከት እንችላለን። በገብርኤል ነው ደሞ የሚመለከው። ገብርኤል አመት ሲሆን በጣም አደገኛ፣ እርዳለ ገብርኤል አለ። ፀበል ከገብርኤል ይመጣል። የሱ ምጸልዮ አንድ ላይ ነው የምትረጨው። አንድ ላይ የገብርኤል ተውሎ ነው የሚታረደው በጉ። ምኑም አመት ቁልቢ ሲሄዱ እዛ ደግሞ እርድ አለ። በቃ ሚካኤል፣ ገብርኤል ተደርጎ ነው እና አንድ ሼር ነው የሚሰሩ። ምንም አይሰራም፣ ምንም ገብርኤል ብሄድ፣ ብፀበል ብሄድ፣ ብጠመቅ አይሰራም። አራት ዓመት እስከ አዋሳ ሳይቀር ማላቀው ሀገር ምንም የለኝም። ምንም ምንም ምንም እንደዚህ ምን ይሄ ብቻ በ2015 ዓ ም የኢትዮጵያን ውድቀት ከሚመኙ አህዛቦች ጋር ቃል ኪዳን የገባው ይህ የሐሰተኞች ነቢያት ቆንጮ የሆነው ነቢይ እዩ ጭፋ ሃይማኖተኞች ሲበጠበጡ አይቻለም እኔም ሲበጠበጡ ቆሜ ማየት ደስ ይለኛል በማለት ሲያላግጥ ደንቆሮ ሃይማኖተኞች ብሎ በመሳደብ ስለ ራሱ ማንነት ነግሮን ነበር። ዛሬ ላይ ግን ጊዜውን ጠብቆ ታላቅ ዶብዳ ገጥሞታል። ከዚህ በፊት የተናገራቸውን ንግግሮችም በእውነት አንድ ባንድ ሰምተናቸው እንመለስ። እንደ ሃይማኖተኛ አይነት ደንቆሮ የለም። ባለፈው ነግሬያቸዋለሁ። ሃይማኖተኞች ሲበጠበጡ ብያለሁ። አሁንም ይበጠበጣል። ምንም ማስተካክለው ነገር የለም። ይቀጥላል። ዋዜማ ነው ያለፈው። ዋናው መበጥበጥ እየመጣ ነው። ኢየሱስ ዋናውን ቦታ እስከሚይዝ ድረስ ደረቅ ሃይማኖተኞች፣ አክራሪ ሃይማኖተኞች ገና ይበጠበጣሉ። ብዙ ሰው ይቅርታ ይጠይቃል ብሎ ይጠብቃል። እደግምልሃለሁ፣ ገና ይበጠበጣሉ። በዚህኛው መድረክ ላይ ደግሞ እንደምትመለከቱት ሕፃናቶችን በዚህ መልኩ መልምሎ ራሱን የጌታ ነቢይ ነኝ በማለት ሰይጣን ሊገድለኝ መጥቷል፣ ሰይጣን ግደል ብሎ ልኮኛል። ብያለ እንደተመለከታችሁት ይህ ነቢይ ከአሜሪካ ድረስ እንግዲህ ሰይጣን ነቢይዩን ለመግደል አጋንንት የሚመጣው እዚህ ኢትዮጵያ ውስጥ አጋንንት ጠፍቶ ይሆንን? እኛ ሶሪያ ነበርን። ሶሪያ ነበርን። ሶሪያ ነበራችሁ? ከሶሪያ ነው የተላካችሁ? አዎ ከሶሪያ። አሁን ወደ ኢትዮጵያ መጣ። ኢትዮጵያን ልን በደብቅ ነበር ከለከልከን እንደ ሶሪያ ልን በታ ብለን እንጠይቃለን። ትልቁን የአጋንንት ቆንጮ ራሱ ነቢይ እዩን ቁጭ አድርገን። ይሄም የሚያስደንቅ ነው። እንዳያችሁት እነዚህ ህጻናቶች እንኳን ነቢይ እዩን ባለ ካራቲስቱን ነቢይ ይቅርና ቁንጫ እንኳን መግደል የማይችሉ ህጻናቶች ናቸው። በርግጥም ስለዚህ ነቢይ ከዚህ በፊት ሰፋ ያለ ማብራሪያ ሰተን ሀሰተኛ መሆኑን ገልጠን ነበር። ይኸውላችሁ እንግዲህ እግዚአብሔር አምላክ አይዘበትበትም። ስትዘብት ትጠፋለህ። የእጅህንም የምታገኝበት ቀን ሩቅ አይደለም። የበሻሻው አብይና የሾላው ነቢይ በተራጫጫታ አይጠፉም ብሎ የተናገረው ነቢይ እዩ ጩፋ የክራይስት አርሚ ኢንተርናሽናል ቸርች መስራች የሆነው ይህ ሐሰተኛ ነቢይ አሁን ላይ ግን በሙሉ ሶሻል ሚዲያው እየተንጫጫ ይገኛል። በዚህም የተነሳ በካውንስሉ መታገዱ የማይቀር ነገር ነው። እኛም ክራይስት አርሚ ኢንተርናሽናል ቸርች ታገደች የሚል ዜና ብንሰማስ፣ ኢዩ ጩፋ ምን ይላል? ለሚቀጥሉት የሚያነሱትን ጥያቄዎች ይዘን እንመለሳለን። ቸርቆዩ መር ይቻላል። መጨረስ ካውንስል ስል የሚያክል ነገር ጀምራችሁ የት ደርሳችሁ ነው እናንተ አሁን ሀገር እናገዝ የምትሉት? መጨረስ ኢንስቲቱሽን መፍጠር ኢንስቲቱሽን ቀላል ነገር አይደለም። ቸርች ይጀምራል፣ አያልቅም። አገልጋይ ይመጣል፣ ይጀምራል። በቃ መጣ ሲባል አያልቅም፣ ይሄዳል። ዲስፕሊን ያስፈልጋል። ሶስተኛው ክሪቲካል የክርስትና ስነ ምግባር፣ ወጪ ቆጣቢነትና ከመጠን ያለፈ ኑሮ አለመለማመድ። ከመጠን ያለፈ ነገር ልምምድ በስተዋል በስቷል። በልክ እንለማመድ። ከልክ ያለፈ ነገር አደገኛ ነው። ወደ ቅድም ፖይንት ስንመለስ ከኢትዮጵያ ኦርቶዶክስ ተዋሕዶ አንድ ነገር መማር ያስፈልጋል። የኢትዮጵያ ኦርቶዶክስ ተዋሕዶ በየገጠሩ የምታነጻቸው ቤተክርስቲያኖች 99% እዚሁ ባለ ምእመን ሱሙኒና ስር ሳንቲም የተደመረ ተዋጥቶ የሚሰራ ሰባ ሰው ይመጣ አደለም።